በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ስላሴ የተከበረ አባታችን መላከ ሲሆን አባ ወልደ ጊዮርጊስ የደብረ ገሊላ ቅዱስ አማኑኤል ቤተክርስቲያን ዋና አስተዳዳሪ፣ የተከበረ አባታችን መላከ ፀሐይ ቀሲስ እንዳልካቸው የደብረ ፀሐይ በሜሪላንድ ስቴት ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ፣ የተከበሩ አባታችን አረጋዊው ቀሲስ ቄሰ ገበዝ ቀሲስ ከሁሉ በፊት ደከመኝ ሰለቸኝ ሳይሉ የሌሊቱን ማህሌት ቀደም ብሎ በመምጣት ሲመሩልን ከወንድሞቻቸው ከጓደኞቻቸው ጋር ከሊቃውንቱ ጋር አብረው ሲመሩልን የቆዩ አሁንም በኋላ ወረብ ያቀርቡልናል። በዲሲ ደብረ መለት ቅዱስ ሚካኤል ቤተ ክርስቲያን ዋና ሊቀጠበብት ሊቀጠበብት ዋና ሊቀጠበብት ሊቀጠበብት ጥበብ ይሄይስ በእውነት ስሙም በድንቅ ወጥቷል። ስሙ ቦታውን ይዟል። ሊቃውንት ስም ያለ ቦታው ሲያርፍ ይሰማቸዋል። ይህ ስም ግን ጥበብ ሄይስ ቦታውን አግኝቷልና ሊቆ አሉ ስሳቸው። በኋላ ወረብ የሚያቀርቡልናል የተከበሩ አባታችን የውድ ጊዜ አገልጋያችን ቀሲስ ሀይሉ፣ የተከበሩ አባታችን ቀሲስ ቢኒያም፣ የተከበሩ አባታችን ቀሲስ ዮሐንስ ከዚሁ ከደብረ ገሌላ ቅዱስ አማኑኤል ቤተክርስቲያን ልጆቻችን ዲያቆናት በተለይ ዛሬ ጥዑም በሆነ ዜማ ከሊቁ ከቆሞስ አባታችን ጋር ተስማምቶ የቀደሰልን ወንድማችን ግዳው ዲያቆን ለደብራችን ዛሬ ሁለተኛ ጊዜ ሆነው ሲመጣ ግን በፊት አልቀደሰም ነበረ፣ እና እድለኞች ነን። ዛሬ እመቤታችን በልደቷ በልዩ ሁኔታ እየባረከችን ነው። በማስታወቂያ እንደነገርናችሁ አራት ሊቃውንትን አራት መርጌቶችን ጠርተን ነበር። ሶስቱ ተገኝተው ማህሌቱ ቀደም በላቸው የመጣቸው አይታችሁታል። በልዩ ድምቀት ነው ያደረው። ሶስቱ ሊቃውንት ከሌሎች አባቶች ከቀሳውስት ጋር በኋላም ወዲያው ማህሌቱ ላይ ሊቆ አባታችን ቆመስ መላከስ ሊሆን መጡ። እንግዲህ እነዚህን ሁሉ አባቶች መቤታችን አነሳስታ እኛን እንዲባርኩን ሆነናል እና ዕድለኞች ነን። እስቲ ምስጋና ለእግዚአብሔር፣ ሁላችሁ ምስጋና በዚያ አጋጣሚ አንድ ነገር መናገር ወዳለሁ። የአባቶችን ስም ከመጥራት ጋር ተያይዞ በጣም ልብ ልንለው የሚገባ ነገር ባለማወቅ ብዙ ነገሮችን እናገራለን። እርስ በርስ ይወዳደሳሉ፣ ይሞጋገሳሉ። ስም መጥራቱ ብቻ ራሱ እኮ የሚወስደው ሰዓት እንላለን። ወደን አይደለም እንደዛ የምንል ማለት፣ ሁሉ ሰው አይልም፣ ጥቂት ሰው የሚል አለ። በእርግጠኝነት እኛ ጆሮ ይገባል እኛ የምንለው፣ እናንተ ጆሮ ይገባል እናንተ የምትሉት፣ እኛ ጆሮ ይገባል። ምክንያቱም በቅዳሴያችን አንትሙ ንህነ ወንህነ አንትሙ ይላል። እናንተ እኛን ናችሁ እኛም እናንተ ናችሁ ነን ይላል። እኛም እናንተ ነን፣ ምክንያቱም እኛ ከእናንተ ተወልደናል፣ ከሴቶቹ ተወልደናል፣ ከሚመናን ከአባቶቻችን ተወልደናል ማለት ነው። አባቶቻችን ሚመናን ያልሆኑ ሊቃውንት እንዲሆኑ ቢኖሩም ማለት ነው። እናንተም ደግሞ ያው ካህን ልጅ አላችሁ፣ ካህን ባል አላችሁ፣ ካህን ወንድም አላችሁ። ስለዚህ ምንም ልዩነት የለም። እኛ ጋ የተወራችሁ እናንተ ጋና እናንተ ጋ የተወራችሁ እኛ ጋ ተደርሳለች እና እነዚህ አይደለም መሪጌታዎቹ፣ ሊቀ ጠበብት፣ ሊቀ ሊቃውንት፣ ሊቀ ካህናት እያለም ሄደው እነዚህ ይቅርና ቀሳውስቱ፣ ቀሳውስቱ ይቅርና ዲያቆናቱ አጠቃላይ የቤተ ክርስቲያን እንቁ ፈርጥ ጌጦች ናቸው። በእውነት እንቁ እንቁ ያለው ሰው ስለ እንቁ ያካል እልቁ የሌለው ደግሞ ያው እልቁ የሚባል ነገር ወይም ደግሞ ውድ ነው ልዩ ነው ይላል ሌላ የምንጠራበት ነገር ስለሌለን ነው ይገርማቸዋል እግዚአብሔርን እግዚአብሔር ክርስቶስ እንደ ኤልሻዳይ መሲህ እድመክኑን አዶናይ እያልን የምንጠራው እኮ ሌላ የምንጠራበት ነገር ስለሌለ ነው እንጂ አሁን ይህ ለሱ የሚመጥ ነው ሆነ እኮ አይደለም እራሱ ለእግዚአብሔር እግዚአብሔር የሚለው ለሱ በቃ የሚገልጠው ሆኖ አይደለም በእውነት ነው ግን ከፍጥረት አንጻር ሲታይ እግዚአብሔር ልዑል ነው። ስሙ ራሱ ስሙ በቃ ለእሱ ብቻ የተለየ የተመደበ ነው። ግን ሌላ የምንለው ስለሌለን እግዚአብሔር ስንለው በሱ ቋንቋ አይደለም፣ በሱ ልክ አይደለም፣ በሱ መጠን አይደለም። በእኛ ቋንቋ ነው፣ ለእኛ በሚገባ ነው የምንጠራው። እሱም ያን ቋንቋ ለእኛ ፈጥሮልን፣ አንደበትን ፈጥሮልን እንዲህ ብላችሁ ጥሩኝ ስላለን ነው። ስለዚህ ማለት የፈለግኩት ሊቃውንት አባቶቻችንን ማግኘት ማለት በእነሱ መባረቅ ማለት ቀላል ነገር አይደለም፣ ቀላል ነገር አይደለም። ዛሬ ቤተ ክርስቲያን የፍጻሜው ዘመን ላይ ደርሳ በእርግጥ መፈተን ቢኖርም፣ መፈተን ቢኖርም፣ አሁንም ግን አደራ የምለው አደራ እንኳን በቤተ ክርስቲያን አባቶች ይሰማችኋል፣ ይሰማችኋል። ወሳኝ መልእክት ነው። እኔ ያስተማርኩ አይደለም፣ በሰዓቱ የሚያስተምሩ አባቶች አስተምሩናል። የተመደቡ አባቶች አሉ፣ ግን ገለጻ ነው። ወሳኝ መልእክት ነው። እንኳን አባቶች ወንድሞችንም ቢሆን ምክንያቱም ክርስቶስ የሞተለት ወንድም ነው። ክርስቶስ የሞተላት እህት ናት። በሚመናን ስጋ ውስጥ የክርስቶስ ስጋ አለ፣ የክርስቶስ ደማ አለ። የከበረ ነው የሚመናን ማንነት። አንዳንድ ሰው ለአፉ እንደው ለከት የለው ነው የሚባለው ሲናገር፣ ሲሳደብ ቅራይ ነው ስቅቃይ ነው ማውረድ፣ መፈጠጥ ይችላል። ይገርማል። አንድ ሊቃሉ ከፍ አድርጎን ሳንላችሁ ላይ ተሰቅሉናላችሁ ሲሻችሁ ደግሞ መሰላሉን አንስታችሁ ተፈጠፍጡናላችሁ አሉ። በጣም ግሩም አባባል ነው። በእውነትና እንደዚህ አይነት ሰዎች አሉና፣ ከእንደዚህ አይነት ሰዎች እኔ የምላችሁ ራቁ ነው የምላችሁ። እንደዚህ አይነት ሰው እናንተ መካከል እንደሌለ አስባለሁ። ግን እንዲህ አይነት ሰዎች ስታዩ ጥሏቸው አይደለም አንተ እንዴት ትሳደባለህ? እንዴት ታማለህ? ብላችሁ እነሱን ራሳቸውን ጥሏቸው ማለት አይደለም። እንግዲህም ቢሰሙ ባይሰሙ፣ ግን የእኔ መስሚያዬ እኔ ሌላ ነው የምሰማው፣ እኔ እግዚአብሔር ምስጋና ነው የምሰማው፣ እኔ በጎ ነገር ነው የምሰማው። ይሄ አይገባኝም ብንል እንጠቀማለን ለማለት ነው። አምላካችን እግዚአብሔር እንዲሆነ እንድንኖር ይርዳን ይርዳን። አሜን። በቀጥታ አሁን የምንሄደው ወደ ተአምር ነው። ወደ ምስክርነት ነው። ምስክርነት ይቅደም እስቲ እርፍ ብላችሁ ምስክርነት ይነገር። የእግዚአብሔር ድንቅ ስራ ይወራ፣ እሱ ይነገር እና ከዚያ ቀጥሎ መላከ ፀሐይ ቀሲስ እንዳልካቸው በዝማሪያቸው የምናውቃቸው ቅድም ተሰጠውም ሲቀበሉ ድምፃቸውን ብቅ ሲያደርጉት ያንጎዳጉዱት ነበር። ይመጡና ወደ ወደፈረቱ ይባርኩናል፣ በዝማሬ ይዘምሩልናል። ከሱ በፊት ግን ተአምር ልንገራችሁ የእመቤታችንን ተአምር ነው የምነግራችሁ የማንን ተአምር የማንን ተአምር እመቤታችን ገባሬ መንክር ናት በእውነት ልጇ መንክር ስለሆነ ራሱ ራሱ ገባሬ መንክራት ብቻ አይደለም እኮ ልጇ ራሱ መንክር ስለሆነ መንክር ማለት በጥብጥ ማለት ግን አይደለም መንክር ማለት ድንቅ ማለት ነው እጹብ ማለት ነው እግዚአብሔር ማለት እጹብ ነው እሷ ደግሞ የእጹብ እናት ናት በእውነት ገባሬ ወልዳው ነው ፈጥራው ሳይሆን ወልዳው። እሱን ስለወለደች ታምራት ለሷም ድንቅም ብርቅም አይደለም። በቃ ጣራ ትንሽ ነገር ነው። የሆነ ሰውን ማዳን ሰውን መፈወስ፣ ቋጠሮን መፍታት፣ የሆነ ትንሽ ትንሽ ነገር ማድረግ ይችላል። መቤታችን ትንሽ ነገር ናት እኮ ሰው ደሞዙን ይጠብቃል እንጂ ቡርሻ ምንድን ናት? ቲፕ ምንድን ናት? ትንሽ ነገር እኮ ናት። ስለዚህ መቤታችን ያደረገችውን ተአምር ልጇን ወልዳ የሰጠች እናት እግዚአብሔርን ወልዳ የሰጠች እግዚአብሔር እናት ሆና የእግዚአብሔር ልጆች እንድንሆን ያደረገችን በመመረጧ እሷ ታምር ብትሰማ ብትሰራ አይገርምም ማለት ያንስባታል ማለት ነው። ለእኛ ግን ይበዛብናል። መቤታችን ታምር ስትሰራለን ከዚህ አንፃር እንደሰታለን። በሷ ታምር መስራት እሷ ላይ ያለ እግዚአብሔር ሰርቶታልና ልጇን እናመልከዋለን፣ እሷንም እናመሰግናታለን። ታምሩ ምንድነው? ብዙ ተአምር ነው። ሁሉንም ለመናገር ጊዜ አይኖረኝም። አደክማቸዋለሁ፣ አሰለቻቸዋለሁ። ያን እንዳይሆን ግን የጎላውን አንዱን ተአምር ብቻ ልንገራችሁ። ይሰማል? ይሰማል? የዛሬ አስራ አምስት ቀን ሀያ ቀን አካባቢ ነው ከእናንተ መካከል አንዷ ምእመን መንፈሳዊ ልጃችን ጽጌ ማርያም የምትባል አንድ ችግር ወደ እርሷ ቤት ገባ፣ አንኳኳ። ችግሩ ከበድ ያለ ችግር ነበር። በእውነቱ ለሰው ይከብዳል። ተጨነቀች። እኔ ምእመናንን በመፈለግ የተወሰነ ጊዜ ደውላለሁ። መልስ የማይሰጡ ከሆነ ዝም ነው። በእርግጥ እኔ ብቻ አይደለሁም። እናንተም ለሱ ታደርጋላችሁ እንዳላስ ችግር በማለት ቆይቼ ቆይቼ፣ ግን በጣም ስትጠፋ ስደውልላት ችግሯ አልነገረችኝም። የጠፋሁት እኮ እንዲህ ዓይነት ችግር ደርሶልኝ ነው አለች። ችግሩ ይነገራል። በድብቅ የምነግራችሁ እመቤታችን እንዴት ያለ ታምር እንደሰራችም ችግሩ ስንነግር ነው የሚታወቀው። የሆነባት ነገር ምንድን ነው? ቤተሰብ መካከል አንድ ሰው ይቸገራል ማለት ይሄ ከኢሚግሬሽን ጉዳይ ጋር በተገናኘ ከኢሚግሬሽን ኬዝ ጋር በተገናኘ ጉዳይ ከኢትዮጵያ የሆነ በሆነ በሆነ መንገድ እንዲህ አድርጎ እንዲህ ብሎ ሰው ማምጣት የሚባል ነገር አለን። ያው ይገባቸዋል፣ ምን እያልኩ እንደሆነ ያው በጣሊያንኛ መናገሬ ነው። ስለዚህ እዛ ውስጥ እሷ ገባችና ገንዘብ ነው ገንዘብ ንክኪ ያለው ነገር ነው። ግን እሷ የሚገርማችሁ ነገር ከኢትዮጵያ ላሉት ስራውን ለሚሰሩት ሰዎች ታቃቸዋለች። የእሷ ሰዎች ናቸው እዚህም ያሉት ሰዎች ታቃቸዋለች። እዚህ ያሉት ገንዘብ ሰጭ ናቸው፣ ኢትዮጵያ ያሉት ገንዘብ ተቀባይ ናቸው። ነገሩ ተገላቢጦች ነው። ከኢትዮጵያ ያለው ነው ገንዘብ ሰጥቶ ወደዚህ፣ ይህ ግን ተገላቢጦች ነው ጉዳዩ። የራሳቸውን ሰው እንዲሰራላቸው ነው። ከዚህ በላይ በጉዳዩ ዙሪያ ማብራራቱ ጥቅም የለውም። ግን ምንድነው ቁም ነገሩ፣ እሷ እዚህ ያሉትም በጉዳዩ እንዲጠቀሙ፣ እዚ ያለው የነሱ ሰው እንዲጠቀምላቸው፣ እነዛም ደግሞ ገንዘቡን ወስደው ጉዳዩን አስፈጽመው እንዲጠቀሙ ነው እሷ የምትሰራው። እሷ ምን የምታገኘው ነገር የለም። እንዲህ እያደረገች እያለ ነው የሚበጥሩ ነው። ኢትዮጵያ ያሉት የእሷ ሰዎች ብሩን ወስዶ ጠፉ። ብሩ ደግሞ ትንሽ ብር አይደለም፣ በዶላር ብዙ ብር ነው በዶላር በኢትዮጵያ ብር አይደለም እና ቀጥማ አልነገረችኝም። እዚህ ችግር ስትሆና አልነገረችኝም። እኔም እንደነገርኳቸው ስትጠፋ ነው የደወልኩላት እና ችግሯን ስትነግረኝ እኔም ደነገጥኩ፣ እንደሰው ሰው እንደመሆኔ ግን አይዞሽ አልኳት ነይ ለእና ቀደም ብለሽ ቅዳሴ ያስቀደሰ ደብራችን ላይ እንግዳ ለሆናችሁ ለማታውቁ ጸሎተ ማርያም አለ። እስቲ በሉኝ፣ በሞት ይመናለ ጸሎተ ማርያም ድገሙት። ጸሎተ ማርያም ወይም ሰላም ለኪ፣ ይሄም እዚህ ያሉ አባቶች ሊቃውንቱም ሁሉን ብትጠይቋቸው ምን ማለት እንደሆነ ምንም ያብራሩላችኋል። ጸሎተ ማርያም ማለት በቃ እማዬ ርቦኛል ብሎ አንድ ልጅ ከእናቱ ትኩስ እንጀራ በትኩሶት መብላት ማለት ነው ጸሎተ ማርያም መጸለይ ማለት የትኛው ልጅ ነው እናቱን ማየር ሆኛን ብሎ ደረቅ እንጀራ የምትሰጠው የትኛው እናት ናት የትኛው ልጅ ነው ራበኝ ብሎ የማታበላ የማታጎር ሰው እመቤታችን ማለት እሷ ናት የስጋ እናቶች እናንተ ለስጋ ልጆቻችሁ ለዚህ ኃላፊውን ጠፊውን ደግሞ ቁንጣ ሆኖ ደግሞ ሊሆን የሚችለውን እንጀራ ከሰጣችሁ ልጇ የዘላለም ህይወት የሚሰጥላት እሷ ደግሞ እመቤታችን ቁቅልሽ ፈታ ከልጇ ጋር አስታርቃ የአእምሮ መረጋጋት አሰጥታ ሰጠ በእኛ ላይ ከብራ ልጇ እንዲመለክ ታደርጋለች። እና ጸሎተ ማርያም እዚህ ጋር ይንበረከካሉ ሚመናም ሁለት የአሳይለም ኬዝ የተፈታላቸው ሰዎች አሉ። እዚህ ተንበርክከው ገና ደግሞ ነግረናችኋል የሰማችኋላችሁ እኛ የምንለው እግዚአብሔርን በማመን ይሳካላችኋል የምንለው እኛ እንደ አገልጋይ፣ እንደ ካህን እኛ ይሳካላችኋል ተንበርክካችሁ ብቻ ጸሎተ ማርያም እናድርስላችሁ ነው የምንለው። እንደዚህ ብለን አላፈርንም። ወደ አምስት ተአምር ሰጥታለች መቤታ በዚህ በአንድ ዓመት ጊዜ ውስጥ። በአንድ ዓመት ጊዜ ብዙ ተአምር ይሰራ ነበር ሰው ስለሌለ እንጂ ማለት ነው። የቸገራቸው ዝም ብሎ ችግራቸውን አፍ ነው ስለያዙ እንጂ እነዚህ ግን የመጡ የተንበረከቁ አንዳቸውም ተንበርክከው ጸልየ ያልተፈታላቸው የሉ። ስለዚህ ላይ ቅዳሴ እና ከቅዳሴ በኋላ ጸሎተ ማርያም እናደርሳለን አልኳት እሷ ግን ምን ሆነች በስራ ምክንያት ቅዳሴው ካለቀ በኋላ አርፍዳ መጣች እኛ ጸሎተ ማርያም ማድረግ የለበር ነው እዚሁ ታቦቱ ፊት ለፊት ነው ምክንያቱም ቤተክርስቲያኑ እንደምታውቁት ኪራይ ነው ቅዳሴ ካለቀ በኋላ ሁሉም ነገር ይነሳል አካላኪያችን ይገቡበታል ስለዚህ ታቦታችንም ቦታውን ይይዛል መንበሩን ሁሉም ይፈርሳል እንደምታውቁት ስለዚህ ቅዳሴ ካለቀ በኋላ አይሆንም። ጸበተ ማርያሙ ከታቦቱ ውጭ ይደረጋል። በረከት ግን ልምዳችን ታቦቱ ፊት ነው። መቤታችን ታቦት ፊት፣ ልደተ ማርያም ታቦት ፊት፣ ልደታ ፊት ነው መቤታችን ፊት ነው ጸሎት የምናደርገው። እሷ ግን ካለቀ መጣች። ውጭ ላይ ካለቀ መጣሽ፣ ግን መቤታችን እዚህም ትሰራለች ብዬ እውነት ነገራቸዋል። እንደውም ኪዳን ቃል ትዝለኛል። አይተኛል፣ ሰራት እዚች ኮርነር ላይ ነው ጥግ ላይ ሆኜ ጎንበስ በይ ወደ ውስጥ አቅጣጫ አሁን ውስጡ ፈርሷል፣ ጨርሰናል፣ ግን ታቦቱ የነበረበት ቦታው አለና ወደዚ አቅጣጫ ዙር ያልኩ ዞርኩና፣ ጸሎተ ማርያም አደረስን። በጣም ጠበቅ አድርጌ ያዝኩትን ተአምር አሁን ስነግራችሁ ነው፣ እንዴት ብሎ እንደተፈታ የምታውቁትና የምትገረሙት። ጸሎተ ማርያም አደረስን። እንባዋ ቀርር ብሏል፣ እያዘነች ነው፣ በጣም ተሰምቷታል። አንደኛ ብሩ ብዙ ነው፣ ሁለተኛ እዚህ ያለው ሰው የሷ ነው፣ እዛም ያለው ሰው የሷ ነው። ምንትሁን ከባድ ነገር ነው። ለና አልኳት። ተሰበት ጨረሰ ይሄደች ከመሄዷ በፊት ጸሎቱ ልናደርግ ስል አረፈሽ ባታረፍሽ ጥሩ ነበር ሊሆንም እንሰልያለን እያልኳት ስልኳ ይጠራ ነበር። ስልኳ የሚጠራው ከዚህ ከአሜሪካ አይደለም ከሌላ ቦታ ነው። እና አየችው እና ቤተሰብ ናቸው። በኋላ ደሞ አንሹ ወሳኝ ስልክ ሊሆን የሚችል ከሆነ አልኳት። አይ በኋላ አውራቸዋለሁ አለችኝ። እሺ

ያው በገንዘብ ሳይሆን እዛው ያሉትን ማለት ነው። ሌሎቹን ስራውን ሰርቶ ይሄ ከኤጀንሲ ጋር እንትን ያለ ነገር ማለቴ ኤጀንሲ ሆኖ የሚሠራ ነው ነገር እየሆነ እና ሰዎችን በደንብ ያው ታቆታላችሁ ወደ አሜሪካ ብቻ ሳይሆን ወደ ካናዳ፣ ወደ ኤሮፕ፣ ወደ ሌላም እነዚህ ስራውን የሚሰራ ነው። ሌሎች ሰዎች ይደውሉልሻል ብሏት፣ ኢትዮጵያ ናቸው ብላ የምታሰባቸው ሰዎች ከሌላ ከሌላ ሀገር ዩሮፕ መሰለኝ ሆኖ ደውለውላት፣ እንዲህ አድርጎልን እኮ ሌላ ደስታ ማለት ነው፣ የማታውቀውን ነገር እሱም እንደገና እመልሳለሁ አላት። ደስ ብሎኛል፣ እንቆቅልሼ ተፈቶልኛል፣ ይኸው እኮ አሁን ሰሌ አሁን እንደዚህ አለኝ ብላ ነገረች። ምን አልኩኝ፣ ይህን ተአምር ግንቦት ልደታ እየመጣች ነው። ለልደታ ማርያም ለሚኖሩ ለሚሰበሰቡ ምመና ነው የምንናገረው። በከዛዎች ውጭ አንናገርም ብለን ያቆየረው በዚህ ምክንያት ነው። ይህን ተአምር የሰራ እግዚአብሔር የተመሰገነ ይሁን። ይህን ተአምር የሰራ እግዚአብሔር የተመሰገነ ይሁን። በእናቱ ላይ አድሮ ተአምር የሚሰራ እግዚአብሔር ይመስገን። በእመቤታችን ላይ አድሮ ተአምር የሚሰራ እግዚአብሔር ይመስገን። ተአምር አድራጊ ብቻ ሳይሆን ራሱ ተአምር የሆነ ልጅ አላት። በእመቤታችን ስማ የተመሰገነ ይሁን። ይህንንም ደብር ለማግኘት ስንሞክር በብዙ ፈጠራ ቅዱስ እስጢፋኖስ እንዴት ታምር ሰርቶ እንደገባ ታውቃላችሁ። አሁን እሱን አልደግምም፣ ከአሁን በፊት ተናግሬዋለሁ። የመጨረሻ ነጥብ ብቻ ግን እንገራችሁ። የሰበካ ጉባኤ ምክትል ሊቀመንበር አቶ ሲሳ ያሉ እሱና ሌሎች ኮሚቴዎችም አሉን ያለ ብዙም ደቅም ነበር ይህን ቦታ ለመከራየት። አሁን እሱን ሁሉ ብዙን ነገር ልተውና አንዷን ብቻ ነገራችሁ በመጨረሻ ሰዓት አንድ ጊዜ ጳጳሳችን አስፈቅድ ሲሆን ማለት ነው። እነዚህ አካራዮቻችን ገና ስንጠይቃቸው እናንተ ኢትዮጵያውያን፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ እኛም እኮ ኦርቶዶክስ ነው፣ ስለዚህ እንወዳችኋለን። ከአሁን በፊትም ነበሩ አከራይተናቸው እና እንፈልጋቸዋለን። እሺ፣ እናከራያለን ነው ያሉ መጀመሪያ ስንጠይቃቸው። ከዚያ በኋላ ግን በደንብ ነው ያሹ እነሱ አደሉ። እኔ አቅ ነበር ያን ነገር እንደዚያ ሲሆን አቅ ነበር ስላችሁ፣ ትንቢት አደለም ወይም የቅድስና መንገድ አደለም ግን በፈተና ውስጥ ስታልፉና የሆነውን ነገር ብዙ ጊዜ ሲደጋገም ታውቁታላችሁን እንደሆነ እና ጉዳዩ ቶሎ እንደማይሆን በእርግጠኝነት ግን ቅዱስ እስጢፋኖስ ሰቅሮ እንደሚገባ ሰብአሪውን ጌታ እግዚአብሔርን ያመለከ ቅዱስ እስጢፋኖስ በአብ ቀኝ ያየ፣ ኢየሱስን ያየ፣ ክርስቶስን ያየ ጸጋና ሞገስ በፊቱ ላይ የነበረበት ራሱን የቀደሰ በቅድስና ያዘበ ቅዱስ እስጢፋኖስን ይዘን እንደማናፍር ይሄን አንድ ነገር ነበረ እንደሚዘገይ ማቀ ነበር። አቃለው ፈተናው ነው እንግዲህ። አሁን እናንተም ታቁታላችሁ። እኔ በልጅነት አላውቀውም። በጎ ነገር ይዛችሁ በቀድም ይሳካ ይመስላችሁ። እንዴት በቀድ ይሳካል? በጎ ነው የያዛችሁት። እንዴት ጠላት ይተኛል? ስራው እንዴት አስባችሁ። እንዴት ጠላት ጦር ሜዳ ላይ ሁለት ጠላቶቹ ነው። ያኛው ብቻ ሲተኩስ ያኛው ዝም ይላል፣ ዝም ብሎ ይገደላል። ቤተክርስቲያን አቋቋም ማለት እኮ ጠላት ነው እየጎዳን ነው። ሰይጣን እኮ እያሳደብን ነው እኮ ማለት እኮ ነው። ቀላል አይደለም። እዚህ ሰው ሲቆይ ምን፣ ቀላል ነገር አይደለም እና ብቻ የመጨረሻውን ታ ልንገራቸው። ቅዱስ ቲፋኖስ ምን አደረገ? ወደ አንድ ወር ይሆናል ምልልሱ እሺ ካሉ በኋላ እኮ ነው እሺ ካሉ በኋላ ሲቀጥሩን ሲቀጥሩን፣ በጣም የሚያስቀው በጣም የሚያስቀው ቅዳሜ እኛ ልንገባ፣ ለቅዳሜ ቆርጠው ክብረ በዓል አለን በዚህ ቀን ብለናቸው እሺ ብለውን አንድ ሳምንት ሲቀረው ቅዳሜ ቀጠሩን። በቃ ያን ይህ ትመጣላችሁ ሁሉ ነገር ያልቃል። ቁልፍ እንሰጣቸዋለን፣ እንፈራረማለን። ቅዳሜ ያልቻሉ ማክሰኞ ቀጠሩ። የመጨረሻውን ጫፋ ነው የምነግራቸው ኮሚቴ የተባባሱ እንዲህ እያለ ያቆይ ብሉን አልዘረዘረው ከቅዳሜ ማክሰኞ አሉ። እኛ ቅዳሜ ነው። ከዛ ከማክሰኞ ሐሙስ፣ ከሐሙስ ዓርብ። ነገ ቅዳሜ፣ ጎና ድግስ ተደግሷል፣ ፍላየር ተበትኗል፣ ብዙ ነገር ነዋያተ ቅድሳቱ እንዳሉ መጥቶ መጥቶ የሰበካው ምክትል ሊቀመንበሩ ቤት እንዳለ ተጠራቅመዋል። ሁሉ ነገር ነ ሊሆናል። አባቶች ተጠርተዋል፣ ሜመናን ተጠርተዋል። ብድፍረት ማለት ነው እስኪል ግን አልፈረምንም፣ ቁልፍም አልሰጡንም። ሐሙስ ፈረን ሐሙስም ፈርመን አሁን ቁልፍ አልሰጡንም። ሐሙስ ፈርመናል፣ ግን ቁልፍ አልሰጡንም። አሁን በምን እንገባለን ስንላቸው፣ ነገ አርብ ቅዳሜ ይሆን ማለት ነው። እሺ አርብም ጠበቅን። ስንት ሰዓት ነው? ወደ ሲክስ ነው፣ ፋይፍ አካባቢ ነው የቀጠሩ ፒኤም ላይ የቀጠሩ ስንመጣ፣ ገና ናቸው። እኛ ማለት የምንጨምረው ሚድናይት ነው፣ ትወልቭ ነው። ፋይፍ ላይ መጥተን የሉም። ሲክስ ሆነ፣ ሰቨን ሆነ፣ ኤይት ሆነ፣ ናይን ሆነ፣ የሉም ሰዎቹ ቴን ሆነ። አሁን ቁልፍ ሰጥ ምስጋና ለእግዚአብሔር፣ አቅርበው ምስጋና ለእግዚአብሔር። አያችሁ፣ የጭንቁ መንገድ ከዚህ በላይ ታምራለህ። እንዲ ተሳኩ ያስቆርጣል። አይ በቃ ሌላ ቦታ እንካ፣ በቃ ጉድ ሆነናል፣ ተዋርደናል፣ ያስበላላል። እግዚአብሔር ግን እንዲ ነው። እኔ ሁለት የምምራቸው ጠብቁት እንጠብቀው። በሕይወታችን እንዲ ነው፣ በቃ አለቀ፣ አከተመ፣ ደቀቀ። ከዚህ በኋላ አንቺ፣ ከዚህ በኋላ አንተ፣ ምን ተስፋ አለ ምን ትጠብቃለህ? ሹክ ይላል መንፈስ። በቃ አያት ገሊት አየው ገሊ አንተ እኮ ዝም ብለህ በቃ ትደግማለህ፣ ትወጣለህ፣ ትወርዳለህ ከንቶ ያሳያችሁ ያንተ ጋር ላይ ደግሞ እንግዲህ ወልቶላችሁ ሊላ ጠራት እንደዛ ነው። በጎውና ያሳይም አንተን ግን ጠራትና የጠራት የግብር ልጆች ፊትን ሲያዩት በሞገስ ነህ። እንደነሱ ብዙ አልበላም አልጠጣም። እንደነሱ ቤት የሚቦርቅ ሕፃናት የሉም። እንደነሱ ብዙ የሚጨበጥ የሚዳሰስ፣ የሚቆጠር ነገር የለህም። ግን ፊት ላይ ሞገስ አለ። ለምን መሰለህ? ስንፈተን፣ ስንጨነቅ፣ ስንወጋ ሌላ ጸጋ ይፈሳል። ፈተና በራቀ ቁጥር ደግሞ ጸጋዋ ትቀዘቅዛለች። ዝም ብሎ አይገኝማ። ማን ነው ሳይሰራ ደሞዝ የሚቆጥር? ማነው ሳይደክም ሳይማር እውቀት የሚጨብጥ? እንዴት ሆነ? አይሆንማ። ስለዚህ በደከም ነው መጠን እንዲሁ እናፍሳለን፣ በዘራ ነው ልክ እንሰበስባለን። እና ፈተናው በመጨረሻ ድሉ ደስታ ነው። የቸርነት ባለቤት አምላካችን እግዚአብሔር እንዲህ በሞገስ ስለሚጎበኘን ቅዱስ ስሙ የተመሰገነ ይሁን። ከእነሱ ጋር የተመሰገነ ይሁን። አሁን በቀጥታ ወደ ዝማሬ ነው የምንሄደው፣ ወደ ዝማሬ ነው የምንሄደው። ስለዚህ ወደፊትም ምንም ምንም ችግር ሲኖር በጸሎተ ማርያም እናስባለን። መታችሁ ጸሎት አስደርጉ፣ ትጠቀማላችሁ፣ እንቆቅልሻችሁ ይፈታል። በነገራችን ላይ ቅዳሴውን የቀደሱልን ሊጎ አባታችን መላከ ሲሆን ቅድም ያሁን ላስም ሲጠራ አይታቸዋል እና ምን አርጌ ነው ይሄ ቅዳሴ አትናቴዎስ እንደዚህ እያሉ ነበረ። እንደምታውቁት ቅዳሴ አትናቴዎስ ነው እጅግ ነው። እና ይሄ ሁሉ ስም ግን ታዲያ ይሄ ሁሉ ሰው የታለ አሉ። እርግጥ ነው ያሁን ላይ የተጠራው ሰው እዚህ የለም። ይሄን ምን የምንጠራው በዓመት አንድ ጊዜ ላለ መዋጮ ያወጡትንም ጭምር ነው። እንደገና ደግሞ ብዙ የሆነው የሚመራን የትልልቆቹ ብቻ ልጆቻቸው አንድ ቤት ውስጥ ሁለት ሶስት አራት ከዛም በላይ ምንም ልጅ አለ ስለዚህ ልጆቻቸው ህጻናቶች ጭምር ነው የምንጠራው። እና እዚህ ቤተክርስቲያን ያደረጋችሁት አስተዋጽኦ ገንዘብም ይሁን እውቀትም ይሁን ጉልበትም ይሁን ምንም ይሁን በጸሎት ሰዓት ማሰብ ግዴታችን ነው። ይህን የሚያደርገው ቄስ ገሌ አይደለም፣ ቤተ ክርስቲያን ናት። ይሰማችኋል? ይሰማችኋል? ቄስ ገሌ ደግ ስለሆነ ቄስ አይደለም፣ ቤተክርስቲያን ስራ ሚመናን በጸሎት ማሰብ ነው። ስለዚህ ነው የምንጠራው እና አባታችንም ስነግራቸው አዋጥሮ ነው አሉ። ባርከውናል። በአባታችን አብሮ የባረከን እግዚአብሔር የተመሰገነ ይሁን። በቀጥታ አሁን ወደ እለቱ ዝማሬ እናልፋለን። ከበሮ የምትመቱ ሁለት ሰዎች ወደዚህ ቅረቡ። መላከ ጸሐይ ቀሲስ እንዳልካቸው የደብረ ጸሐይ ቅዱስ ሚካኤል ቤተክርስቲያን ሜሪላንድ አስተዳዳሪ ናቸው። እሳቸው ይዘምሩልናል እኛም እንዘምራለን። ሴቶች አዳራሽ እንዳታሳፍሩን። እሳቸው ሄደው ለደብራቸው ይመናል እዛ ያሉ የሚሆን እልል አይሉብን ብለው እንደው እንዳይሉብን ስለዚህ፣ እናንተ ጎበዝ ናችሁ ብሎ የራሳቸውን እንዳያመሰግኑ ሄደው እንዳስቀመጣቸው የራሳቸውን ልጆች ሄደው ከእነሱ ልጆች መካከል እዚህም አሉ ነገር እና እዛ መካነ ስብሐት እኮ እልልታው ልዩ ነው እያሉ፣ እናንተን አርያ እንዲያደርጉ በደንብ እልል በሉ። እልልታ ለእግዚአብሔር እንድናቀርብ እግዚአብሔር አንደበታችንን ይክፈት። እንደምን አረፈዳችሁ። ክብሩ አባታችን ገጽ ይሁን፣ ቆሞስ አባ ወልደ ጊዮርጊስ እንዲሁም መጋቤ ስብሐት የዚህ ቤተ ክርስቲያን አስተዳዳሪ፣ ካህናት፣ ዲያቆናት፣ አባቶች በምክንያት ምስጋና ይግባው። እንኳን አደረሳችሁ ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም ልደት እንኳን አደረሰን። እንኳን አደረሳችሁ ስትል ልብላችሁ አመስገ ምስጋናችን እግዚአብሔር ይቀበልልን። እግዚአብሔርን እናመሰግነዋለን። የምስጋና ጊዜ ነው። እሱን የምናከብርበት ከፍ የምናደርግበት በትንሳኤው ብርሃን ሕይወትን የሰጠን ጌታ ይሄን ሐምሳውን ቀን በሙሉ ያለ ጾም አይደል? አርብ ነው ሁሉ እየበላን እናመሰግነዋለን። አደለም፣ እየበላችሁ ነው አሁን። እየጾማችሁ ነው? አርብ ነው፣ እየበላን ነው። አ ቤተክርስቲያን ፈቅዳለን ነው አለ። ይሄ ምስጋና ዘመን ስለሆነ ከትንሣኤ ጀምሮ እስከ በዓለ ሃምሳ ያለው ልክ እንደ እግዚአብሔር መንግስት እንደ ገነት ያለ ህይወት እንደምንኖር ያለ ሐሳብ፣ ያለ መከራ፣ ያለ ድካም ያለ ምጭነቅ የእግዚአብሔር መንግስት የምናስብበት ጊዜ ስለሆነ ነው። ይህን የምስጋና ጊዜ የሰጠን ክብሩ ይግባው። እግዚአብሔር ስራው ድንቅ ነው ብለው ለእኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገልኝ ብዙ ነው። እስኪ እግዚአብሔር ያደረገለት እጁን ያወጣል። እግዚአብሔር ያደረገ የተደረገለት፣ ስለዚህ የለም ማለት ነው ያልተደረገለት ስለዚህ ሁላችንም ተደርጎልናል አይደለም? በእያንዳንዳችን፣ በተለያየ መልኩ ቀድመን በተአምር ስምሰማ በነበረው በተለያየ ሁኔታ እግዚአብሔር አድርጎልናል። ስለዚህ ላደረገልን ጌታ ደግሞ ከቁሳዊ ነገር በተሻለ ለሱ ቅርብ የሆነው ምንድን ነው? ምንድን ነው? የሱን ውለታ ገንዘብ ይመልሰዋል? ወርቅ ይመልሰዋል? አልማዝ፣ ብር ይመልሰዋል? ከልብ የሆነ ምስጋና ግን እሱን ያስደስተዋል፣ እና እናመስግነው እግዚአብሔር ስራው ድንቅ ነው፣ ለኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው።